ፌንሰን አላድማዎቻችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የቼልሲን ጉዳይ እንመልከት። ትናንትና በአታላንታ ሁለት ለአንድ በሆነ ውጤት ተሸንፏል። እናንሳው ይንን ጉዳይ ያለፉ ሳምንታት የቼልሲ ውጤት ጥሩ አይደሉም አይደለም። በፕሪሚየር ሊጉም ጭምር ልክ ነው። ጥሩ ሳምንት ነበራቸው ከጥቂት ሳምንታት በፊት በአንድ ሳምንት አጋማሽ በቻምፒየንስ ሊግ ባርሴሎናን ሶስት ለዜሮ ያሸነፉበት እና ፐርፎርማንሱ ብዙ ተስፋ ለማድረግ ምክንያት የሚሆኑ ምልክቶች ያየንበት ኤስቴቫኦ በተለይ በዛ ጨዋታ አስደናቂ የነበረበት ግን እንደው እንደ ጠቅላላም የቼልሲ ብቃት ግሩም የነበረበት ነው። ከዚያ በሳምንቱ መጨረሻ ከአርስናል ጋር ተጫወቱና ያንን ጨዋታ ለ52 ደቂቃ በተጨማሪ ሰዓት ሳይደምር በ10 ተጫዋች ያሳዩት ፍልሚያ በጣም ብዙ የተወደሰ ነው። አይን ከነዛ ጨዋታዎች በኋላ የሰጠናቸው አድናቆቶች ተገቢ አድናቆቶች ነበሩ። አንድ ቡድን ጥሩ ከተጫወተ በኋላ ሊሰጥ የሚገባው አይነት አድናቆት ማለት ነው። ከዚያ በኋላ ግን ያለፉትን አራት ጨዋታዎች ማሸነፍ አልቻሉም። በአራቱም ጨዋታዎች አጠያቂ ፐርፎርማንሶች ተጫዋቾቹ፣ አሰልጣኙ ነው ያሳዩት እና ትናንትና አራተኛው ነበር በአታላንታ በርጋሞ ተሸነፉና፣ ቼልሲ በቀጥታ ከአንድ እስከ ስምንት ባለው ስፍራ ወደ ሁለተኛው ዙር ለማለፍ ያለው እድል ጠባብ ሆነ። እና ዛሬ በሚደረጉ ጨዋታዎች ውጤት መሰረት ወደ 13ኛ ስፍራ ሊንሸራተት ይችላል። አሁን 11ኛ፣ ወደ 13ኛ ስፍራ ሊንሸራተት ይችላል። ሲቲ ከበርናቤው የሆነ ውጤት መውሰድ ከቻለ፣ አቻም ከወጣ ካሸነፈም፣ በሌላም አንድ ጨዋታ እንደሚኖር ውጤት ቼልሲ ከ8ኛ ስፍራ ውጪ መሆን ብቻ ሳይሆን ፈቀቅ ሊል ይችላል። ሁለቱም ቡድኖች ተመሳሳይ ነጥብ ነበራቸው። አሁን አትላንታ ሶስተኛ ነው የሆነ ትናንት ጨዋታ ሲደረግ ሁለቱም አስር ነጥብ ነው የነበራቸው። ሁለቱም ተመሳሳይ ሶስት ጨዋታ ያሸነፉት፣ ሁለቱም እኩል ጨዋታ ነው አቻ የተለያዩት፣ እንዲሁ ተመሳሳይ ጨዋታ የተሸነፉት። ነጥቡ በጣም ተቀራራቢ ስለሆነ ቼልሲ በመጀመሪያዎቹ ስምንት ስፍራዎች ለመጨረስ ያለው ድል በጣም ሰፊ ነበር እና በኖካውት መጫወት ብቻ አይደለም ችግሩ። አሁን ሰዎች ምን ይላሉ የሁለት የጥሎ ማለፍ ጨዋታዎችን ስለሚያደርግ አንድ ብቻ ከጨዋታ ነጻ የሆነ ሚድዊክ ብቻ ነው የሚኖረው። እነዚህ የሚሆን ከሆነ የቻምፒየንስ ሊግ የደርሶ መልስ ጨዋታዎች ሁለት ሚድዊክ ስለሚወስዱ በሁሉም ውድድሮች ውስጥ አለበት እና በነዛ ምክንያቶችም ኤፌ ካፕም ስለሚጀምር አሁን ጃንዋሪ ሲመጣ በጣም ቢዚ ይሆናል። እረፍት ማጣት ብቻ ግን አይመስለኝም። ለምሳሌ ድንገት የምታገኙ ቡድን ሌላ ግዙፍ የአውሮፓ ቡድን ቢሆን ከምድብሽ አታልፊ ማለት ሊሆን ይችላል። አምና ሲቲ እንደዛ ነው፣ ይሁን ከሪያል ማድሪድ ጋር ተገናኘ እና ሪያል ማድሪድ ና ሲቲ የተገናኙት በመጀመሪያው ዙር የቻምፒየንስ ሊግ ኖክአውት ከአንድ እስከ ስምንት ባለመጨረሳቸው የተነሳ ስለዚህ መርሃ ግብሩ መወጣጠሩ ብቻ ሳይሆን እረፍት የለሽ የጨዋታ መደራረብ ስኬጁል መኖሩ ብቻ ሳይሆን ወደ ሁለታዊ ዙር አለማለፍም አይነት አደጋ ሊኖር ይችላል። እንደሚደርስሽ ባላጋራ ይወሰናል። ስለዚህ ከአንድ ስምንት ከአንድ እስከ ስምንት መጨረስ፣ ከአንድ እስከ አራት መጨረስ፣ ከአንድ እስከ ሁለት መጨረስ ደግሞ የየራሳቸው ሽልማቶች አሉ። ከአንድ እስከ ሁለት የሚጨርስ ቡድን እስከ ሴሚፋይናሉ ድረስ የመልሱ ጨዋታ በሜዳው ነው የሚያደርገው። ይሄ እስከ ኤፕሪል ድረስ የሚዘልቅ አድቫንቴጅ ማለት ነው። ስለዚህ እያንዳንዱ ውጤት ማተር ያደርጋል እና በእያንዳንዱ ድል፣ በእያንዳንዱ አቻ ና በእያንዳንዱ ሽንፈት፣ እያንዳንዱ ድል የሚያስገኛቸው ሚሊዮኖች አሉ ከፋይናንስም አንጻር ካየሽው እና ብዙ ነገር የሚያሳጣ ነው የትላንትን ነው ሽንፈት ግን ሊቨርፑል ና ቼልሲን በተመለከተ በቀደም ያነሳ ነውን ተመሳሳይ ነጥብ ነው የምናነሳው። አይገንብ አይገምትም የትኛውን ቼልሲ ልታይ እንደምትሽ መገመታት ሲ አንፕሪዲክታቢሊቲ አለ። በጣም ጥሩ ሲጫወት በጣም ጥሩ ይጫወታል። ቅድም ስንባባል እንደነበረው ምሳ መጥፎ ሲሆን በጣም መጥፎ ይሆናል። እና የሁለቱም ኤክስትሪሞች እንደዛ ናቸው፣ የተለጠጡ ናቸው። ትላንት ቀድሞ ጎል አስቆጥሮ ነበር ዣኦ ፔድሮ ነው ከሪስ ጄምስ የመጣውን ክሮስ ጎል አስቆጥሮ ይመራ የነበረው ግን እስከዛ ድረስ አላስታውስም በአታላንታ የፍጹም ቅጣት ምት ሳጥን ውስጥ ፈጥሮት ስለነበረ አደጋ አንድ ሙከራ ከሩቅ አድርገዋል መሰለኝ ግን ጨዋታውን በጥሩ ሁኔታ አልነበር የሚጀምሩት እና የመጨረሻዎቹ ጥቂት ደቂቃዎች ላይ በተለይ መጨረሻው ደቂቃ ላይ ዣኦ ፔድሮ አግኝቶት የነበረው የጎል ማስቆጠረን እድል የአታላንታው ግብ ጠባቂ አዳናውና የቼልሲ ኤክስጂ ከፍ አለ እንጂ በቂ ክሬቲቪቲ አልነበረበት፣ ነው ትላንትና የቼልሲ ፐርፎርማንስ በጣም በእኔ እምነት ተመጣጣኝ ጨዋታ ነበር ሊባል ይችላል፣ ግን ከቼልሲ ኤክስፔክት የሚደረገውን ያህል ፐርፎርማንስ አላየንም። እንግዲህ ወደ 11ኛ ስፍራ ወጥቷል። አታላንት ወደ ሶስተኛ ስፍራ ከፍ ብሏል። በውጤትም በኩል መጥፎ ነበር። እንግዲህ አሁን ትልቁ ጥያቄ የሚሆነው ቼልሲን በቅርብ ሳምንታት ካየሹ፣ በቀደም ታስታውሻለች ከፉልሃም ጨዋታ በኋላ የነበረን ክርክር፣ የስኳድ ሮቴሽን ጉዳይ ነው ከአርሰናል ጨዋታ በኋላ ለምን እንዳደረገው ብረዳም? ከአርሰናል ጋር ኦልሞስት አንድ ሰዓት በ10 ደቂቃ በ10 ተጫዋች ተጫውቶ በአካልም፣ በአእምሮም በስሜትም በጣም የሚያዝል ጨዋታ ስለነበር ከሊድስ ጋር የብዙ ተጫዋቾች ሮቴሽን ማድረጉን እረዳለሁ። አልሰራም፣ ግን ፎፋናን፣ ሪስ ጄምስን አይነት ተጫዋቾች ማሳረፉን እረዳለሁ። ምክንያቱም ሁለቱም የጉዳት ታሪክ ያላቸው ተጫዋቾች ናቸው። ትላንትና ለምሳሌ ዌስሊ ፎፋና በድጋሚ ተጎርቷል ተቀይሮ ከገባ በኋላ። የጉዳት ታሪክ ያላቸው ተጫዋቾች ናቸው እነዚህ። ስለዚህ ከጥቂት ቀናት በኋላ በሚደረግ በተደረገ በዛ ጨዋታ ላይ ሮቴት ማረጉ በኋላ ከውጤት አንጻር አይተን ውሳኔውን ስንበይን ትክክል አይደለም አሰልጣኙ እንል ይሆናል። የአሰልጣኙ መነሻ ምንም ይሆን ግን፣ ሮቴሽኖቹ ግን እየሰሩ አይደለም ከአንድ ጨዋታ ወደ ሌላ ጨዋታ ደግሞ ሮቴሽን አይደለም እኮ ማሲቭ ሮቴሽን ነው የሚያደርገው። 50% የአውትፊልድ ተጫዋቾችን እየቀየረ ነው የሚመጣው። አሁን በቀደም ከቦርንመዝ ጋር ከተደረገው የፕሪሚየር ሊግ ጨዋታ የአምስት አምስት ተጫዋቾች ለውጥ አድርጎ ነው የሚመጣው። ይሄ ደግሞ በተከታታይ ጨዋታዎች እየሆነ ከአርሰናል ወደ ወደ ሊድስ ዩናይትድ ጨዋታ የአስት አምስት ተጫዋቾች ሮቴሽን፣ ከሊድስ ጨዋታ ወደ ቦርንመዝ ጨዋታ የስድስት ተጫዋቾች ሮቴሽን፣ ከቦርንመዝ ወደ አታላንታ የአምስት ተጫዋቾች ሮቴሽን ያደረገው። አይ አሁን ይሄ ቡድኑ ስቴቢሊቲ እንዳይኖረው ያደርጋል። ሶስት ምናምን ተቀባይነት ያለው ነው። በተለያየ ምክንያት በጉዳት በቅጣት በፎሩም ወይ ረፍት የሚያስፈልገው ተጫዋች ስላለ ለጉዳት ሊጋለጥ አፋፍ ላይ ያለ ተጫዋች ከሆነ አሁን ችግሩ ቡድኑ ስቴብል አይደለም፣ አንድ ወጥ የሆነ አስራ አንድ የለውም ብቻ አይደለም። ከዛ ደግሞ ለምሳሌ እኔ የመሀል ተከላካዮች ሮቴሽን በተለይ በጣም አደገኛ ይመስለኝ። ከሁሉም የሜዳ ስፍራዎች ከፍተኛ ኮሚኒኬሽን የሚፈልገው በሁለቱ የመሀል ተከላካዮች መካከል ያለው ቦታ ነው የመጨረሻው ላይን ኦፍ ዲፌንስ ስለሆነ ኦፍሳይድ ስለምትጠብቂ በትዩ መስመር መከላከል ስላለብሽ በጣም ወሳኝ ቦታ ነው። ያ ቦታ ደግሞ በተደጋጋሚ አብሮ በመጫወት ነው ኬሚስትሪው የሚመጣው። አሁን አንዳንዱ ምርጫ ስለሌለው ሊሆን ይችላል በአንዳንዶቹ ተጫዋቾች ላይ በወጥነት ለምሳሌ ሁሉም ተጫዋቾች ከጉዳት ነጻ ከሆኑ ሲቲ ሩበን ዲያስ ና ዮሽኮ ግቫርዲዮልን ወይ አርሰናል ጋብሪኤል እና ሳሊባን ወይ ሊቨርፑል ኮናቴ እና ቫንዳይክን እንደሚያጫውተው አይነት ልምድ ያላቸው ወጥ ብቃት ማሳየት የሚችሉ የመሀል ተከላካዮች ስለሌሉት ሊሆን ይችላል። ቶሲን ስለሆነ እሱ ደግሞ ለስተት በጣም ቅርብ የሆነ ተከላካይ ስለሆነ ና በቼልሲ ደረጃ ጀማሪ ለመሆን የሚያስችል ጥራት ያለው ተከላካይ ስላልሆነ ሊሆን ይችላል። ጆሻ ቼምፖንግ በጣም ወጣት ነው። ስለዚህ በእያንዳንዱ ጨዋታ ልታሰልፈው ያትሽም። ቻሎባ አሁን ካሉት የቼልሲ ተከላካዮች የተሻለ ሆነ እንጂ አምና በውሰት ለክሪስታል ፓላስ ሰጥተውት የነበረ ተጫዋች ነው። ባዲያሺል ላይ ጥያቄ ታነሻል፣ ሁሉም ተከላካዮች ላይ ስለዚህ አሰልጣኝ በእነዚህ ተከላካዮች ኮንቪንስድ ስላልሆነ ሊሆን ይችላል። ብዙ ጊዜ የመሀል ተከላካዮች ሮቴት የሚያደርገው ና ስቴቢሊቲ አይኖረውም ቡድኑ ከኋላ ያለው። ግብ ጠባቂም ዘንድሮ ቢሻልም ግን ብልጭ ድርግም የሚል አይነት ግብ ጠባቂ ነው። ጥሩ ሲሆን የሚያስደንቁ ሙከራዎች ያድናል፣ ግን ኤሊት ግብ ጠባቂ አይመስለኝም። ከጀርባው ደግሞ አስተማማኝ መሪ የሌለው ይሆናል ማለት ነው እና በዚህ ምክንያት የሮቴሽን መብዛት ስቴቢሊቲ እንዳይኖረው ያደረገ ይመስላል። ስላንትና ግን ምን የሚል ነገር ተናገረ? ልክ ነው። በቅርብ ሳምንታት አምስት ስድስት ተጫዋቾች ከጨዋታ ጨዋታ እያፈራረቅ ነው አለ። ግን እነዚህኑ ተጫዋቾች ከባርሰሎና ጋር፣ ከአርሰናል ጋር፣ ከቶተናም ጋር በቅርብ ጊዜ ያደረግናቸው ሶስት ጨዋታዎችን ብታዩ እዚህ የዛሬው ጨዋታ ላይ የተጠቀምናቸው ስምንት ዘጠኝ ተጫዋቾች በነዚ ትልልቅ ጨዋታዎች ላይ የተጫወቱ ተጫዋቾች ናቸው። ልክ ነው። ሮቴሽን ነበር ሰሞኑን ብዙ ግን ደግሞ ኮር የቡድኑ ኮር የሆኑ ተጫዋቾች እነዚሁ በቅርብ ሳምንታት ያደረግናቸው ሁለት የለንደን ደርቢና የቻምፒየንስ ሊግ የባርሴሎና ጨዋታ የተጠቀምናቸው ተጫዋቾች ናቸው አለ። እኔ የምለው ግን ዲስራፕትድ ነው ቶሎ ቶሎ ብዙ ምርጫ ስላሉ እንደሆነ አላቅም። እና ብዙ ምርጫ ሲኖርሽ ወደ ቲንከሪንግ ተገበያለሽ። ለተጫዋቾች ደቂቃ የመስጠት ግዴታ ያለብሽ ሊመስልሽ ይችላል። አላቅም ጉዳቶች ደግሞ እንዳሉ ሆነው በተለይ የሌቫይ ኮልዊል ጉዳት በጣም ትላንትና ጎሉ ሲቆጠር ሌቫይ ኮል ኮልዊል ቢኖር አይቆጠሩም ልል አልችልም፣ ግን ሻርል ደ ኬተላሬ ሁለቱንም ጎል ያስቆጠረበትም ለጀኑ ከስካማካ ክሮስ ያደረገበትም ቦታ በኩኩሬያና በግራው የመሀል ተከላካይ በቤኖ ባዲያሺል ቦታ ያለው ቦታ ላይ ሁለቱም ትራክ አላደረጉትም። በኖማንስላንድ በሚሉት ላይ የማንም ባልሆነ አንዱ ኃላፊነት ሊወስድበት በሚገባ ግን ቦታ ላይ ተቆጠረ። የሆነ ሰው ሊደርሺፕ መውሰድ ባለበት ቦታ ላይ ነው ጎሉ የተቆጠረው። እና ሁለቱም የግራግር ተጫዋች ነው። ሁለቱንም ክሮሱን በቀኝ እግሩ ነው፣ ጎሉንም በቀኝ እግሩ ነው ያስቆጠረው፣ ማሻል ለካቴላሪ። ስለዚህ ያ ደግሞ ያልኩት በተከላካዮች መሀል ያለ የማያቋረጥ ተግባቦት ኮሚኒኬሽን፣ ሁልጊዜ ወይም ብዙ ጊዜ አብሮ በመጫወት የሚመጣ ነው። አንዱ ችግር እሱ ነው። እንግዲህ አምና ሁለት ቡድኖች ነበሩት፣ የፕሪሚየር ሊግ ቡድን ነበረው፣ የካፕ ቡድኖች ነበሩት። አምና ይችል ነበር እንደዛ ማድረግ የፕሪሚየር ሊግ ፓልመር እስከ ውድድር ዘመኑ አጋማሽ ድረስ ጭራሽ በአውሮፓ ውድድር አልተጫወተም ነበር። በኮንፈረንስ ሊግ ነበር የተሳተፈው። ቼልሲ ግን የውድድሩ ደረጃ ሁለት ቡድን እንዲኖረው ይፈቅድለት ነበር። እና ሌሎቹን ተጫዋቾች ደግሞ ቢ ቡድኑ ልበለው በኮንፈረንስ ሊግ ማሰለፍ ይችል ነበር፣ እና ለነኖዋ ለነዩርጋርደን በቂ ነበር እሱ። ቻምፒየንስ ሊግ ሲሆን ግን ሁለቱም ፕራዮሪቲ ስለሚሆኑ ለቼልሲ ተመሳሳይ ተጫዋቾች መጠቀሙ አይቀርም። ስለዚህ ሮቴሽን ያስፈለገው ለዛ ሊሆን ይችላል ግን የቡድኑን ፐርፎርማንስ ግን ወጥ ያልሆነ ፐርፎርማንስ እንድና ያደርጓል። ወጥ ያልሆነበት ብዙ ምክንያት አለ። ወጣት መሆኑ ሊሆን ይችላል አንደኛው። ስለዚህ ወጣት ተጫዋቾች እንደ ሲዝን ተጫዋቾች ልምድ እንዳላቸው ተጫዋቾች በየጨዋታው ተመሳሳይ ብቃት ላይ ያሳዩ ይችላሉ። ግን ደግሞ በጨዋታ መሀል የሚያደርጋቸው ለውጦች አሉ። ትላንትና ኤንዞ ፈርናንዴዝን አስወጥቶ ማሎ ጉስቶን ያስገባው አማካይ ተጫዋሽ አስወጥቶ የቀኝ ፉልባክ የሚያስገባው ከዛ ደግሞ ጆሻ ቼምፖንግን የቀኝ መስመር ተከላካይ አድርጎ የቀኝ ፉልባክ አድርጎ ተጠቀመበት። ስለዚህ ጨዋታው ሲያልቅ ሜዳ ውስጥ ቼልሲ መደበኛ ቦታቸው የመሀል ተከላካይ የቀኝ ፉልባክ የሆኑ ሁለት ተጫዋቾችን መሀል ላይ ይጠቀም ነበር ማሎ ጉስቶንና ሪስ ጀምስ። በቅርብ ጊዜ ጀምስ በአማካኝነት እየሆነ ቢሆንም እየተጫወተ ያለው በቀኝ መስመር ተከላካይነት፣ ግን የቀኝ መስመር ተከላካይ ያልሆነ ተጫዋች ነበር ጆሻ ቼምፖንግ እና የስትራክቸር ችግር ያመጣል። እረፍት ሰዓት ላይ ደግሞ ትሬቨር ቻሎባን ቀይሮ አስወጣና ዌስሊ ፎፋናን አስገባለ። እኔ ቼልሲ እዚ ውድድር ዘመን የተሻለው ተከላካይ ቻሎባ ነው፣ ግን ዌስሊ ፎፋና ገባና እሱም ጥያቄ ነበር። አሁን ኤንዞን ለምን አስወጣው? ኤንዞ ጥሩ እየተጫወተ ባይሆንም፣ ግን ታክቲካሊ በጣም አስፈላጊ ተጫዋች ነው። ቻሎባ ለምን ወጣ? አሰልጣኙ ሁለት ምክንያት ነው የሰጠው። ሁለቱን ተጫዋቾች በተመለከተ ኤንዞን እና ትሬቨር ቻሎባን በተመለከተ ሁለቱም እያንዳንዱን ደቂቃ የተጫወቱ ተጫዋቾች ስለሆኑ ደቂቃቸውን ማኔጅ ማድረግ ስለነበረብን ነው ማለት። እንደዛ ከሆነ ምን ሆነ ማለት ነው? ፕሪፕላንድ ነው ማለት ቀድሞ የታሰበበት ነው ማለት። የጌም ስቴት ምንም ቢሆን አይለወጥም ማለት ነው፣ እና እሱም አስቸጋሪ ነው። ሁለተኛ ቻሎባ ቢጫ ካርድ ተመልክቷል። እሱ እንኳን ተረድቻለሁ። ቢጫ ካርድ ተመልክቶ ስለነበር ለወትሮ የተረጋጋ ቢሆንም ግን ከዚ በፊት በቀይ ወጥቶ አይተነዋል ከብራይተን ጋር። ስለዚህ ቻሎባን አስወጥቶ ፎፋናን አስገባ። ግን ፎፋና ራሱ ደግሞ ተጎዳ። ፎፋና ተጎዳና ቶሲን ተቀይሮ ገባ። በቀደም ቡድኑ እኮ ብዙ ልምድ የለውም፣ ምናምን ሲሉት ስንት አመት ሆኖ እንዴት! ቶሲን እድሜ አይደለም ዋናው ነገር ሲል ማለት ነው፣ ጥሩ አልተጫወተም ሊል ማለት ነው ስለ ቶሲን ሲናገር። ይሄ ግን ስለ ስካውቲንግ ይነግረናል። እኔ ቻምፒየንስ ሊግ፣ ፕሪሚየር ሊግ ላይ ብዙ ርቀት የሚሄድ ቡድን 1995 አያክስ ካልሆነ በስተቀር ግን አያክስም ቢሆን ያ የአያክስ ቡድን ዳሊ ብሊንድ ነበረው፣ ፍራንክ ራይካርድ ነበረው፣ ሌሎቹ ወጣቶች ናቸው። ዳቪድ ክላይቨርት፣ ቦሃርድ፣ ቫንደርሳር ሲዶርፍ፣ ሌሎቹም የዚያ ቡድን ተጫዋቾች ወጣቶች ናቸው። ግን ሲዝንድ ተጫዋቾች ደግሞ ነበሩ፣ ራይካርድና ዳሊ ብሊንድ። ዳሊ ብሊንድ አልኩኝ፣ ዳኒ ብሊንድ፣ የዳሊ ብሊንድ አባት፣ ማንቸስተር ዩናይትድ ሲጫወት የምናቀው ሆላንዳዊ። ያ ቡድን ካልሆነ በስተቀር ከኋላ ልምድ ያለው አስተማማኝ ግብ ጠባቂ፣ ልምድ ያላቸው ተከላካዮች ያስፈልጉታል። ይሄ ቡድን እንዲህ አይነት ችግር አለበት። በቂ ልምድ የለውም። ግን የአሰልጣኙ ሮቴሽን ስቴብል የሆነ ቡድን እንዳና እያደረገ ይመስላል። ይሄ ደግሞ ከላይ ያሉትን ሰዎች የሚመለከት ነው። ብዙ ጊዜ የምናነሳው ነጥብ ነው፣ አዲስ ነጥብ አይደለም። ቀላል ጨዋታ አይደለም የሚጠብቃቸው። ደግሞ ዊኬንድ ላይ ከኤቨርተን ጋር ነው የሚጫወቱት። ኤቨርተንን ያው የሞይስ ቡድን በሎ ብሎክ፣ በዲፕ ብሎክ የሚጫወት ነው። ፓልመርን፣ እሱንም የእሱንም ሁኔታ ማኔጅ ለማድረግ ይመስላል። ትናንትና ስብስብ ውስጥ አልነበርም። ኤስቴቫው አልገባም ተቀይሮ። አንዳንድ የቼልሲ ደጋፊዎች ይህንን ውሳኔ ውንም ሲተቹት አይቻለው። ለምን ተቀይሮ አልገባም? ለምን አልተጫወተም በሚል ለማንኛውም፣ ግን ውሳኔው ሮቴሽኑ፣ ከቤንች ያስገባቸው ተጫዋቾች እነዚህ ሁሉ እየሰሩለት አልነበርም። መጨረሻ ላይ አቻ ሊለያይ ይችል ነበር፣ ግን ያ መጥፎ ፐርፎርማንስ መሆኑን የሚቀይሩ አይመስለኝም። አሁን አራት ተከታታይ ጨዋታ አላሸነፈም ቼልሲ እና ሁሌም ቼልሲን በተመለከተ በእርግጠኝነት መተንበይን አስቸጋሪ ያደረገ እሱ ነው እንደዚህ አይነት ወጥ ያለ መሆን ታሪክ ስላለው ማለት ነው። መጨረሻ ላይ ባለቀ ሰዓት ጎል ያስቆጥር ይችል ነበር። በጣም አስፈላጊ አንድ ነጥብ ሊሆን ይችል ነበር። ወደ አታላንታ ሄዶ መጫወትን ቀላል ነው ማለት አይደለም፣ ግን ቅድም ሳይ እንዳነሳሽው ደግሞ አታላንታ ባለፉት አመታት የነበረው አይነት አታላንታ አይደለም። ጋስፔሪኒን አቷል። የእሳቸው ደቀ መዝሙር ተደርጎ የሚቆጠረው ኢቫን ዩሪችን ቀጥሮ ነበር። እሱ ተሰናብቶ አሁን ራፋኤሌ ፓላዲኖ ነው አሰልጣኝ ይሆን ስለዚህ ግን በዚህ ሜዳ መጫወት ቀላል አይደለም። ከቀላል ተጋጣሚ ጋር የተደረገ ጨዋታ አይደለም ግን ስለ ፓተርን ነው ማነሳው ሰሞኑን በተደጋጋሚ የዛሬ ሳምንት በሊድ በሳምንቱ መጨረሻ፣ ባለፈው ሳምንት ከቦርንመዝ በሌሎችም ጨዋታዎች እንደዚሁ እየተሸነፈው የነጥብ ያጣ ስለሆነ እንደ ፓተርን ያነሳሁት እና ከኦቶማቲክ በቀጥታ ከሚያሳልፉት የመጀመሪያዎቹ ስምንት ስፍራዎች ውጭ ሆኗል። የዛሬ ውጤቶች ደግሞ የበለጠ ደረጃውን ዝቅ ያደርጉት ይሆናል። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ?